ጤና ይስጥልኝ እንዴት አላችሁ? ቤተሰቦች ሰበር ዜና ነው። ፕሬዚዳንቱ ተይዘዋል፣ ተፈንቅለዋል ወይም መፈንቅ ለመንግስት ተደርጎባቸዋል። ወታደሩ ስልጣን ይዟል። ይህ የሆነው እንግዲህ የአፍሪካ ነገር እዚሁ በጊኒ ቢሳው ነው። ምርጫ በተካሄደ ከሶስት ቀናት በኋላ ወታደሮች ስልጣኑን ተቆጣጥሮታል። ይህም አነጋጋሪ ሆኗል። ወትሮንም የአፍሪካ ነገር ያስብላል። አፍሪካ እንደምታውቁት ምርጫ በየጊዜው ይደረጋል። ምርጫውን ግን ተከትሎ የሚመጣ ሁሌም ደግሞ መፈንቅ ለመንግስት ወይም ደግሞ ህዝባዊ ተቃውሞና ሁከት ነው። ይህን ደግሞ አሁን መመልከት ተችሏል። ጊኒ ቢሳዊ ሆነ ነው እጅግ በጣም በበርካቶች ዘንድ በተለያየ አጋጣሚ ሲገለጽ የነበረ የምርጫ ሂደት አለመግባባት ነበረ። ወታደራዊ ኃይሎች ግን አሁን ስልጣኑን ይዘዋል። ፕሬዚደንቱም ተፈንቅለዋል በቁጥጥር ስር በቁጥጥር ስር ውለዋልም። የጊኒ ቢሳዊ ወታደሮች በሀገሪቱ የፕሬዚደንታዊ ምርጫ ከተካሄደ ከሶስት ቀናት በኋላ ነው ይህን ያደረጉት። ፕሬዚደንቱ በቁጥጥር ስር ውለዋል። እንግዲህ በመላ ሀገሪቱ ደግሞ ያለው የፖለቲካ አካሄድም ሆነ ሁኔታዎች በቁጥጥር ስር እንዲውል አድርገዋል። ሁሉም ነገር ጸጥረጭ ብሏል። ጊኒ ቢሳው ያለው የፖለቲካ አካሄድ አሁን ወታደራዊ ሆኗል። መፈንቅለ መንግስት በግልጽ ተፈጽሟል ማለት ነው። በበርካቶች ዘንድ ሲጠበቅ የነበረ ምርጫ አይደለም። ግን አሁን ባለው ሁኔታ ደግሞ የአፍሪካ ነገር ይህ ነው ለማለት የሚያስደፍር ውጤት ነበረ ሊመዘገብ የሚችለው። ከሶስት ቀናት በኋላ ግን ፕሬዚደንቱ በቁጥጥር ስር ውለዋል። እንዲሁም ሌላ እርምጃ ሊወሰድባቸው እንደሚችልም እየተነገረ ይገኛል። ኦማሮ ሴሶኮ ኤምባሎን ይባላሉ። መያዛቸውን ደግሞ ረቡዕ ከሰዓት በኋላ በዋና ከተማዋ ቢሳው ማለት ነው በፕሬዚደንታዊ ቤተ መንግስት ውስጥ በጣም ይሄ ፕሬዚደንሻል ፓላስ በሚባለው ከባድ የተኩስ ልውጥ ከተደረገ በኋላ ነው። ወዲያውኑ ፕሬዚደንቱ እንግዲህ በቁጥጥር ስር መዋላቸው በግልጽ ተቀምጧል። ኤምባሎን ምን አይነት ሁኔታ ውስጥ እንዳሉ በግልጽ መታወቅ ባይችልም መላ አገሪቱ ጸጥረጭ ብላለች። መፈንቅለ መንግስት በግልጽ ተፈጽሟል ነው ጉዳዩ። የአፍሪካ ጉዳይ እንደምናውቀው ነው። ከዚህ ቀደም የነበሩትን በጣም በርካታ መፈንቅለ መንግስቶች የተፈጸሙት ምርጫን ተከትሎ በሚመጣ ጣጣና አንዳንድ አሸባሪ ኃይሎች እነሱን መመከት ባለመቻላቸው እንደዚሁም ህዝቡ ወደ ተቃውሞ ህዝቡ ኑሮ ተወደደ በሚል ጥያቄ እያነሳ በሄደበት አጋጣሚ በዛው አካባቢ ደግሞ ወታደሩ ጣልቃ በመግባት መፈንቅለ መንግስት በማድረግ ይታወቃል። እናም ይህ መፈንቅለ መንግስት ነው፣ ሌላ ስም የለውም። ወታደሮቹ እሁድ የተካሄደውና ውጤቱ ሐሙስ ነገ ማለት ነው ይታወቃል የሚባለውን የምርጫ ሂደት ተከትሎ እንግዲህ እንዲህ አይነት እርምጃ ወስደዋል። የምርጫ ሂደቱን አግደውታል። ሁሉንም የሀገሪቱን ድንበሮች እንዲዘጉ ተደርጓል። ሙሉ የሀገሪቱ ድንበሮች፣ ድንበሩ ጸጥ ረጭ ብሎ እንዲዘጋ አድርገዋል። የፕሬዚደንቱ መታሰር አነጋጋሪ ሊሆን ይችላል። ወታደራዊ አመራሮች ስልጣን መያዛቸው ግን በግልጽ ተቀምጠዋል። በሀገሪቱ በተካሄደው ምርጫ ዋነኛ ተቃዋሚ ፖለቲከኛ የነበሩት እሳቸው ከውድድር ውጭ ተደርገው ነበረ። እንግዲህ ይሄኛው ውጤት ወይም ደግሞ ይሄኛው ሀሳብ የፖለቲካ ፓርቲ ቁልፉ ዋነኛ ተወዳዳሪው ፕሬዚደንቱን ያሸንፋሉ ማለትም ኦማሮ ሲስኮ ኤምባሉንን ያሸንፋሉ ተብሎ የተጠበቁትን ተቃዋሚ ፖለቲከኛ ከውድድር ውጭ ማድረጋቸውን ተከትሎ የመጣ እንደሆነ ተነግሯል። ከሶስት ቀናት በኋላ የተፈጸመ ነውእና እጅግ አስቸጋሪ ነው። ውጤቱ ሀሙስ ይነገራል ተብሎ ነበረ፣ ግን በምንም መንገድ ይሆን መንግስት ተቀይሯል። ምርጫ ቢደረግ መንግስት መቀየር ነው አላማው፣ ግን አፍተር ኦል ፕሬዚደንታዊ መፈንቅ ለመንግስት ተፈጽሞባቸዋል ማለት ነው። ኤምባሎን እንግዲህ ሁኔታዎችን እየተከታተሉ በበርካቶች ዘንድ ፖለቲካዊ አንደምታው ሳይሆን ወታደራዊ ያካሄዱ የበሰለ የሰፋ ሆኗል ነው የተባለው። እንግዲህ ኦማሮ ሲሶኮ ኤምባሎ ዋነኛ የኢኮኖሚያ ተፎካካሪያቸው ፈርናንዶ ዲያዝም በምርጫው እንዳሸነፉ እየተነገሩ ባሉበት ሁኔታ ግን ይሄኛው አጋጣሚ ሌላ አይነት አስቸጋሪ ሁኔታ ሀገሪቱ ሳትገባ ወይም ና የጊኒ እንደዚህ አይነት መጥፎ አጋጣሚና ድል ላይ ሳትደርስ በመፈንቅለ መንግስት ገላ አግሎታል ማለት ነው። እንግዲህ ሀገሪቱን በእርግጥ ነገ ከነገ ወዲያ የሚሆነው ምንድን ነው? ከመፈንቅለ መንግስት በኋላ የሚደረጉ እንቅስቃሴዎች፣ ወታደራዊ አካሄዶች ወደ አምባገነን ነው የሚሄዱት ወይም ደግሞ የሚገቡት። ከዚህ በፊት በዛው ማሊ እናውቃለን፣ በቡርኪና ፋሶ እናውቃለን፣ በኒጀር እናውቃለን። ሁሉም ወታደራዊ መፈንቅለ መንግስት ነው የተደረገው፣ ግን ሁሉም ደግሞ እጅግ አስቸጋሪ በሆነ መንገድ ዲክታተር እየሆኑ ነው የመጡት እና እዚኛውም ጊኒ ቢሳ ላይም እንደዚህ አይነት ነገር ሊፈጠር እንደሚችል ሳይታለም የተፈታ ነው። አፍተርኦል ግን መንግስት ጫና እየፈጠረ ነበረ። የመንግስትን ጫና ደግሞ መመከት የሚችል ጦር ስላለ ጦሩ ለዚህ አይነት መፈንቅለ መንግስት በማድረግ ጉዳዩን ሌላ መፍትሄ ሰጥቶት አርፈዋል። በርካቶች በተለያየ አቅጣጫ እያዩት ይገኛል። ስለዚህ በዚህኛው አጋጣሚ በሁኔታዎች ላይ መፍትሄ ያመጣሉ ተብሎ ቢታሰቡም አንዳንድ አጋጣሚዎችን ደግሞ በዚህ አይነት ሁኔታ የመቋጨት ባህሪ ያላቸውና ምናልባት የአፍሪካ ጉዳይ ከዚህ አያልፍም ለማለት የሚያስደፍር ነው። እንግዲህ በዋና ከተማ የሚኖሩ ሰዎች ሀሳባቸውን እየገለጹ ነበረ። ከሰዓት በኋላ የተኩስ ድምጽ መሰማቱን ይፋ አድርገዋል። ያው መንግስት እንግዲህ በራሱ መንግስት ፓወርፉል ነው። መንግስት የሆነ ችግር ሲፈ

አገሩ በራሱ የሚናቀው ነገር አለ። ያም ሆኖ ግን በጊኒ ቢሳው የሆነው ይሄኛው እጅግ አስፈሪ የሆነ ጉዳይ መንግስት የመገልበጥ ሂደት ነው። መንግስት እንግዲህ ምርጫውን በትክክል አደረገ አላደረገ ውጤቱ ነገ ይታወቅ ነበረ። ግን ደግሞ ውጤቱ ምን እንደሆነ የገመቱት ወታደሮች በዚህ ልክ መፈንቅለ መንግስት አድርገዋል። መፈንቅለ መንግስት እየተባለ አይደለም እንግዲህ በጣም አስቸጋሪ ነው። ኦማሮ ሲስኮ ኤምቦሎ ፕሬዚዳንቱን እንደዚሁም ደግሞ ተፎካካሪያቸው የነበሩት ፈርናንዶ ዲያዝ በምርጫው ሁለታቸውም አሸናፊ እንደ ሆኖ ሲናገሩ ነበር። እና በእርግጥ በዚህ ጉዳይ ላይ ሁለቱም ጣጣ ይዘው ሊመጡ እንደሚችሉ ነገ ውጤት ይፋ ሲደረግ ፕሬዚደንቱ ይፋ ሲደረግ አሸንፊ ያለው ይላሉ። ይህም ደግሞ ፈርናንዶ ዲያዝም አሸንፊ ያለው በሚል ሀሳብ መስጠታቸው አይቀርም ና ሀገሪቱ ዞሮ ዞሮ ጫና ውስጥ መግባቷ ሳይታለም የተፈታ ነበረ። ያም ሆኖ ግን በመሃል እንግዲህ ወታደሩ ገብቶ ይህን አድርጓል። የአፍሪካ ትሬንድ ሆኗል። ባይ ዘ ወይ አፍሪካ ከዚህ በፊትም ታስታውሳላችሁ በ እንግዲህ ፕሬዚዳንቱን ገንጥለው ገብተው ወይም ደግሞ ፕሬዚዳንቱን አስወግደው ስልጣን የያዙት ወታደሮች ናቸው። ምክንያቱም መንግስት በተለያየ አጋጣሚ የነበረውን የኑሮ ውድነት የነበረውን ከነዳጅ ጋር የተገናኙ ከምግብ ጋር የተገናኙ አንዳንድ ሁኔታዎችን መፍትሔ መስጠት ባለመቻሉ በዚህ ልክ መፍትሄ እንሰጠዋለን በሚል ወታደሩ፣ በአንተናና ሬቮ ታስታውሳላችሁ። በማዳጋስካሪ ሆነውን እንደዛ ሆኑ ነበረ። በድጋሜ ደግሞ እዚህ የጊኒ ቢሳው ሆኗል። የአፍሪካ ጉዳዮች በጣም በተለመደ ሁኔታ አፍሪካ በተደጋጋሚ በተለይም ከ2020 ጀምሮ ከፈረንጆቹ አቆጣጠር ላለፉት አምስት ዓመታት በሱዳን እንደዚሁ፣ በጊኒቢሳው በጊኒ ከዛ ደግሞ አሁን በምትመለከቷት አገር ከዛ ደግሞ እንደዚህ በኒጀር። የተመሳሰሉት በነ ማሊ እንደዚሁም ደግሞ በቡርኪና ፋሶ መፈንቅለ መንግስት ተደርገዋል። ሱዳን መፈንቅለ መንግስት ተደርገዋል። በእንደዚህ በእንደዚህ አይነት እየቀጠለ ያለ የአፍሪካ ቀጠና ሆኗል። በተለይ ምዕራብ አፍሪካ ዚሄ ኢኮዋስ የምዕራብ አፍሪካ የኢኮኖሚ ማህበረሰብ ተብሎ የሚጠራው በዚህ ልክ የመፈንቅለ መንግስት አደጋ እየተፈጠረበት ይገኛል። ና አፍሪካ እንግዲህ በጣም በእንደዚህ አይነት ሁኔታዎች ላይ አሁን ከጊዜ ወደ ጊዜ የተባባሱ የመጡ አስቸጋሪ ሁኔታዎች እንዳሉ ሊታይ ይችላል። እንግዲህ በከተማ የሚኖሩ ሰዎች ይህን አስቀምጠዋል። ኤፍፒ ዘገባ ደግሞ የተለያዩ መረጃዎችን አጋርተዋል። የተኩስ ድምጽ መሰማቱን ይፋ አድርጓል። በመቶዎች የሚቆጠሩ ሰዎች በእግራቸው እንዲሁም በመኪና ሸሽተዋል የሚል ሀሳብ ይሰጣል። ዞሮ ዞሮ ወታደርም ጦርነትም አንድ ላይ በሚሆንበት አጋጣሚ ወታደር ያገኘውን እርምጃ ሊወስድ ሊያስከትል እንደሚችል ይታወቃል። መፈንቅለ መንግስቱ የተፈጸመበትን አጋጣሚ ግን ለመረዳት እጅግ አስቸጋሪ ሆኖባቸዋል። ስልጣን የያዙት ወታደራዊ መኮንኖች ወይም ጀነራሎች በሀገሪቱ ቴሌቪዥን ቀርበው ሀሳብ ሰጥተዋል። ስርዓት አስከባሪ ከፍተኛ ወታደራዊ እዝ የተባለ አካል ተጨማሪ መግለጫ እስከሚሰጥ ድረስ ሀገሪቱን እንደሚመራ አስታውቀዋል። ያ ማለት እንግዲህ አገሪቱን የምትመራው በወታደራዊ መንግስት ነው። ሌላ ምንም አይነት ትርጉም የለውም። ፕሬዚዳንቱን በቁጥጥራቸው ስር አውለዋቸዋል፣ ወታደሮች ደግሞ በተጨማሪም ህዝቡ መረጋጋት እንዳለበት ስቴብል እንዲያደርግ እኛ እንመራቸዋለን የሚል ሀሳብ ነው እየሰጡት። ፕሬዚዳንቱ እንግዲህ እንደዚህ አይነቱን ጉዳይ ቀድሞ መገመት ነበረባቸው። ከወታደር ጋር አጉል ሰጥ አገባ፣ ከህዝባቸው ጋር አጉል ሰጥ አገባ በመግባታቸው የተፈጠረ እንደሆነ ተነግሯል። ከፕሬዚዳንቱ በተጨማሪ ሌሎች ሰዎች በቁጥጥር ስር ውለዋል። እንግዲህ ያላቸው ጉዳይ ሳይታለም የተፈታ ነው። መረጃ በግልጽ ባይወጣም ግን ብቻቸውን ስለማይሆኑ ፕሬዚዳንቱ በዙሪያቸው ያሉ ሰዎችን በቁጥጥር ስር እንደሚሉ ተነግረዋል። እንግዲህ የፕሬዚዳንቱ ቃል አቀባይ የታጠቁ ሰዎች ኢላማ ያደረጉት እሁድ የተካሄደው ምርጫ የመራው ምርጫ ኮሚሽን መስሪያ ቤትን መሆኑና ዓላማቸው ደግሞ ኮሚሽኑ ያወዛጋቢ ምርጫ ውጤት እንዳያሳውቅ ለማድረግ ነበር ማለታቸው ይታወሳል። ይህን ተከትሎ ደግሞ እንግዲህ በራሳቸው መንገድ ራሳቸው ለኩሶ ያመጡት ስለሆነ ወታደሩ ደግሞ ሁሉም ነገር በጁ ስለሆነ ጦሩ በጁ ነው፣ የጦር መሳሪያው በእጁ ነው፣ ገንዘቡም በጁ ነው። ሁሉም ነገር እንደዚህ አልፎ የመግባት አጋጣሚን ይፈጥራል። እንግዲህ በወታደሮች ቁጥጥር ስር ውለዋል። ኦማሮ ኢሶኮ ኤምቦሎ እንግዲህ ለሁለተኛ ዙር የስልጣን ዘመን ተወዳድረው ነበረ። እንግዲህ ያው እንደምታውቁት የአፍሪካ መሪዎች አርባ አምስት ዓመት ማስተዳደር ወይም ደግሞ መግዛት ይፈልጋሉ፣ ሀያ ዓመት መግዛት ያስፈልጋሉ እንደው በአብዛኛው እንደዛ ነው። ከሀያ ዓመታት በላይ የቆዩ ናቸው በአብዛኛው ና ከዛ አንጻር ይህኛው ሰውዬ ሁለቴ ነበረ ሁለተኛው ዙር ላይ ነበረ። እንዲያውም ሁለተኛውን ዙር ቢያሸንፍ ነበረ ሁለተኛውን ዙር የሚያጠናቅቀው ህጋዊ ነበረ ለማለት ነው። አንድ ፕሬዚዳንት ሁለቴ መምረጥ ስላለበት በሀገሪቱ ህግ መንግስትም እንደዚሁም በዓለም በአብዛኛው በእንደዚህ አይነት አካሄድ ስለሚታወቅ ና ተፎካካሪያቸው ውጤቱ ከመታወቁ በፊት አሸናፊ ነኝ እና እናንተም አሸናፊ እኔም አሸናፊ ወደሚል ደረጃ ና ድምዳሜ በመድረስ ራሳቸው እንዲህ አይነት ጣጣ ተፈጥሯልና በወታደሮች ቁጥጥር ስር መዋላቸውም ተሰምቷል። ጊኒ ቢሳው ከቅኝ ግዛት ከወጣች በኋላ ተደጋጋሚ መፈንቅለ መንግስት የሚደረግባት ሀገር ናት። አለመረጋጋት ፖለቲካዊ መረጋጋት ተብሎ የማይታይባት ሀገር ናት። ጊኒ ቢሳ እንግዲህ ወደ ሁለት ሚሊዮን ሰዎች አሏት። በአለም እጅግ ድሃ ከሆኑ አገራት መካከል ግንባር ቀደሞ እንደሆነች እንግዲህ የቢቢሲ ዘገባ እያሳያል። ኦፍኮርስ በአብዛኛው አፍሪካ ሀገር በእንደዚህ የሚታይ ነው። በፖርቹጋል ቅኝ ግዛት በተገዛችው ጊኒ ቢሳው ከአውሮፓውያኑ 1980 በእኛ 1972 አካባቢ ማለት ነው እንግዲህ ዘጠኝ መፈንቅለ መንግስቶች ተካሂደውባታል፣ ከዛ ጊዜ ጀምሮ ማለት ነው። ፕሬዚዳንቱ ማሪሶኮ ኤምባሉን ደግሞ ከስልጣን ለመውረድ ሁለት የመፈንቅለ መንግስት ሙከራዎች ተካሂደዋል። እንግዲህ የመጨረሻው የመፈንቅለ መንግስት ሙከራ የነበረው 2023 ላይ እንደነበር የሚ የሚታወስ ነው። አሁን ደግሞ 2025 ላይ በዚህ ልክ ጉዳዩ ተቀምጧልና መፈንቅለ መንግስት ለማካሄድ የሄሮይን ዝውውርን ይመራ ነበር በሚል የጊኒ ቢሳው ዋና ከተማ የመብራት ስላልከፈለ ጨለማ ውጥዋት ምናምን የሚሉ መረጃዎች ከዚህ በፊት እናስታውስ ነበርና አሁን ደግሞ በዚህ ልክ የፖለቲካ መንገዳቸውን ቀይረው ጫና የፈጠረ የሀገሪቱም እንዳትረጋጋ ሊያደርግ የሚችል አጋጣሚ ተፈጥሯልና፣ ብዙዎች እንደሚያስቡት አይደለም። ይሄ የአፍሪካ ፖለቲከኞች ወይም ደግሞ የአፍሪካ ጁንታዎች ወታደራዊ መፈንቅለ መንግስት ካደረጉ በኋላ ነገ ከነገወዲያ ሊከተሉት የሚችለው አቋም ሌላ ስለሚሆን ይህን በስጋት መልክ ማየቱ አስፈላጊ ነው። ምክንያቱም በነዚህ ኃይላት ብቻ ያደረጉት መፈንቅለ መንግስት አይደለም። ሌሎች ኃይላትም አብረው የሚገቡበት በመሆኑ በቀላሉ የሚታይ አይደለም። ጣጣው አውሮፓውያንንም ይዞ ሊመጣ የሚችል በመሆኑና እጅግ አስቸጋሪ ጊዜ እንደሆነ ሳይታለም የተፈታ ነው። ግን ደግሞ የፖለቲካ መንገዶችን፣ አውዶችን መፍታት ያስፈልጋል ተብሎ ይታሰባል። አንዳንድ ሁኔታዎች ደግሞ ብዙዎች ተስፋ የጣሉበት የፖለቲካ አውድም አልነበራትም ሀገሪቱ ጊኒ ቢሳው። አርሚ ኦፊሰሮች እንግዲህ ወታደራዊ መፈንቅለ መንግስት በማድረግ ስልጣኑን በቁጥጥር ስር አውለዋል። ፕሬዚደንቱን ይዘዋቸዋል። እንሷ ምንድን ነው ኔክስት የሚሆነው? የኤሌክሽን ፕሮሰሱ ነገ ውጤቱ ይፋ ይደረጋል በተባለበት አጋጣሚ እንግዲህ ልብሱን ለብሶ ገብቷል ወታደሩ። ወታደሩ ልብሱን ለብሶ ገባ፣ መፈንቅለ መንግስት አደረገ። አገሪቱን በምን መንገድ ነው ሊመራት የሚችለው የሚለውም እንደዚሁ ጥያቄ የሚያስነሳ ነው። ግን ደግሞ እንደዚህ አይነት ሂደቶችን የውጭ ሀይሎችም የሚገቡበት በመሆኑ አስፈሪ ነው። ጊኒ ቢሳው እንግዲህ በጣም የተለያዩ መፈንቅለ መንግስቶች የተፈጸመባት ሀገር ነው። ኢንዲፔንደንሷን ወይም ነጻነቷን ካገኘችው ነጻነቷን በነገራችን ላይ ያገኘችው በ1974ት ዲሮፓና ቁጥጥር ወይም ደግሞ በእኛ በ1976

ሄክ ሪፖርትድ የሚል መረጃ ነው የወጣው። ያ ማለት እንግዲህ ዋነኛ ተቀናቃኛቸው የፕሬዚደንቱ ተቀናቃኛቸው ከስልጣን አይሚን ከውድድሩ መታገዳቸውን ቀጥሎ የተፈጠረ ፖለቲካዊ ጣጣ እንደሆነ ነው በይፋ የተቀመጠው። አንዳንድ ጉዳዮችን እንግዲህ ጊዜ መውሰድ ሊያስፈልግ ይችላል ግን እንደዚህ አይነት ሁኔታዎች በተለያዩ የዓለም አገራት እየተፈጠረ ሳይሆን አፍሪካ ላይ በብዛት የሚፈጠር ነው። በዚህ ልክ ደግሞ ተደጋጋሚ የሆነ የምንመለከተው እዚሁ የኛው አፍሪካ ላይ መሆኑ እጅግ አስደንጋጭ ሊያደርገው ይችላል። ለመፍትሄ የሚሰራ ኃይል መሰለፍ አለበት ተብሎ ይታሰባሉ። ተመልካቾቻችን፣ መረጃውን ለመንገር ያህል ነው። እጅጉን አመሰግናለሁ። መልካም ጊዜ ውላችሁ